10 ሺህ ብር ማለት ነው። እንግዲህ ሌላ ቦታ ላይ እስከ 14 ሺህ ይሸጣል። ይሄ ጎላ እኛ ምንም የቃለዩነት ምንም የለውም። ራሱ ነው ተግማሽ ማለት ነው። በጣም የሚያማምሩ ናቸው። ጥርት ያለ በደረጃ ይደራረባል። አጠቃላይ ይሄ ተደራራቢ ብረድስ ማጀስክ በጣም 14200 ብር ማለት ነው። 350 ሊትር 2900 ብር ብቻ። መጥበሻችን ሶሲሪን ያደረግንላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምናላችሁ። ያው እንግዲህ በድጋሚ ደግሞ የቤት እቃውን ላስተዋውቃችሁ መጥቻለሁ ማለት ነው። ቪዲዮውን ላይክ እያደረጋችሁ ጀምሩት። አዲሱን ቻናል ሰብስክራይብ አድርጉ። እንግዲህ እንደምትመለከቱት ፈርሻው እንደዚህ አድርጌ ፈርሻ ያሳይቻችኋል። በመጀመሪያ ቪዲዮው ሁለተኛው ላይ ደግሞ የቤት እቃ ነው ማሳያችሁ ማለት ነው። 77460 ብር የፈጀውን የቤት ዕቃ ሙሉ በሙሉ አሳያችኋለሁ። ከረከቦት ጀምሮ 46 ቁጥር ጎል ላለ አንድ ፍየል የሚባለው ሙሉ በሙሉ አንድ ባንድ አሳያችኋለሁ። እስከ ዋጋው መነግራችሁ ይሆናል ማለት ነው። እንግዲህ ቪዲዮው ላይክ እያደረጋችሁ ጀምሩት። በጣም ደክም ያለውን ሶላርም እየገጠምን ነበር፣ ደክመናል። እንግዲህ በመጀመሪያ ቪዲዮውን ያው እንትን ከማለቴ በፊት አላህ በሰላም ሀገርሽ መተሽ የምትኖሪበት ያድርግልሽ፣ የቤተሰቦችሽንም ሰላም ያድርግልሽ እና ወደቃችንን እንሄዳለን በመጀመሪያ እንግዲህ እዚ ጋር ደግሞ ያው ረከቦታችን ነች እስከነ ፈርሽዋ። እዚ ጋር ረከቦታው አለ። እዚ ጋር ደግሞ ፌርሚሉ አለ። እዚ ጋር ጀበና ማስቀመጫ ነው። እቺ ደግሞ ቡና ማስነሻናት ማለት ነው። እቺ ማጨሻችን ነች። እንግዲህ ይሄ ረከቦት እንደምትመለከቱት ድም ላይትም አለን አለው ማለት ነው 4ሺ 3መቶ ብር ነው ረከቦቱ። ሲኒው እንደገና አደራደሩን በደንብ አላውቁበትም። ሴቶቹ ናቸው የሚያውቁበት። ለማሳየት ብዬ ነው ያወጣሁት ሲኒዎቹ 3200 ብር ማለት ነው። ደርዘን ጣሪፍ የሚባለው ሲኒ ናቸው ማለት ነው። በሷ ምርጫን ያደረግነው እንደገና ደግሞ ፈርሻውን እዚህ ጋር አንድ በአንድ ነው 1800 ብር ብቻ ነው ማለት ነው። እና የቁርጥ ሰሃን ብላኛለች እዚህ ጋር የቁርጥ ሰሃን እንደምትመለከቱት 18 ፍሬ ነው፣ አንድ ደርዘን ከግማሽ ማለት ነው። ይሄ በጣም የሚያማምሩ ናቸው። ጥርት ያሉ ለቁርጥ የሚሆኑ ለእንግዳ ሲመጣ ለፕሮግራም ቀለል አለ ለሰረቃም ሆነ ለሰርግ መሆን የሚችል የቁርጥ ሳህኖች ናቸው። እንግዲህ 18 ፍሬ በ150 ብር አንድ ፍሬ በ150 ብር ነው ማለት ነው 18 ሲባዛ በ150 2700 ብር ይመጣል ማለት ነው። ቤተሰብ እና እንግዲህ በዚህ መልኩ ደራራቢ ብረት ድስት ማጀስቲክ፣ ማጀስቲክ ብረት ድስት ይሄን ይመስላል። እንግዲህ በጣም ኦሪጂናል የሚባል ብረት ድስት ነው። ታቁታላችሁ ይህን ይመስላል ያው ብዙ ጊዜ ትእዛዝ ላይ አይታችሁታል። ሌላም ቦታ ምናምን ስለምታዩት አለው፣ እዚ ጋም አለ። ያው አደራረቡን እኔ ስላልኩት ነው፣ እንደምትመለከቱት በደረጃ ይደራረባል። አጠቃላይ ይሄ ተደራራቢ ብረት ድስት ማጀስክ በጣም አሪፍ የሚባለው ብረከቱት ለተለያዩ ነገሮች መሆን ይችላል። በጣም አሪፍ ነው፣ ውበት አለው፣ ታዋቂ ነው ማለት ነው። አስራ አራት ሺህ ሁለት መቶ ብር ወስዷል ማለት ነው። 45 ቁጥር ትሪ፣ እዚህ ጋር ትሪያችን አለ፣ እዚህ ጋር ትሪያችን አለ። ይሄው 45 ቁጥር ትሪ እዚህ ጋር አለን። 45 ቁጥር ትሪ 450 ብር ማለት ነው። እንደምትመለከቱት እዚህ ጋር ደግሞ 50 ቁጥር አለን። ይሄው በቃቸው። በነገራችን ላይ ተመሳሳይ የሚሰራ ነገር ይኖራል፣ ያው የጥራት ጉዳይ ነው። 650 ብር ይሄን ነው ማለት ነው። ለ የቱርክ ጆካችን በጣም የሚገርም ነው። ሁለት ነው ያዘዘችኝ የቱርክ ጆክ፣ ሁለት ነው ያደረግነው። ይሄው ብርጭቆ ስድስት ነው። ይሄው በጣም የሚያማምሩ ናቸው ማለት ነው። እና ጠጋበልና ሳያቸው እስኪ። ይሄው ይሄም እንደምትመለከቱት የቱርክ ጆክ ነው ማለት ነው። የቱርክ ጆክ እንግዲህ ሁለት ነው ያዘዘችኝ አንዱ 3200 ብር ማለት ነው። አጠቃላይ ስድስት ሺህ 4መቶ ብር ነው የሚመጣው ማለት ነው። ቤተሰብ የውሃ ብርጭቆ ብላኛለች፣ ደርዘን ያው አንድ ደርዘን የውሃ ብርጭቆ ማለት ነው ያደረግነው። ይሄው የሚገራርሙ ናቸው የውሃ ብርጭቆዎቹ። ይሄው በጣም የሚገርሙ ናቸው። መንገራ ሲመጣ ምናምን ለማቀራረብ የሚሆኑ ናቸው ማለት ነው። የውሃ ብርጭቆ ደርዘን ስንት መሰላችሁ? ካርቶን አለ ይሄን እንደዚሁ አንድ አይነት ናቸው ማለት ነው። አንድ ደርዘን አንድ ሺ አንድ መቶ ብር ማለት ነው። ኮምፕሌት ብርጭቆ አለ እዚህ ጋር ይኸው፣ ኮምፕሌት ብርጭቆ ነው ይሄ። ታቁታላችሁ። ለስጦታም ለምንም የሚሆን ነው። ይሄንን ተመልከቱት። የተለያየ ፕሮግራም ሲሆን በጣም አሪፍ ነው፣ ለማቅረብ ምናምን ደስ የሚል ነገር አለው ማለት ነው። ፋሚሊ ብር ማለት ነው። በወርቃማውን ያደረግኩላት ሁለት ሺህ ሦስት መቶ ብር ነው። በጣም የሚገርም እቃ ነው ማለት ነው። ቤተሰብ ከዛ ጎላ ጎላ ይላችኋል። በጣም ጎላ አለ። ይሄ ጎላ 46 ቁጥር ይባላል አንድ ፍየል የሚባለው ነው ማለት ነው። የተለያዩ ትዕዛዞች ላይ አይታችሁ ሊሆን ይችላል። እዚህ ጋር ይሄ እጁ የለውም ሲመጣ አይሰራለትም፣ ግን እኛ አሰርተንላታል ማለት ነው። ሂሳብ በራሳችን ያሰራንላት ይሄን ጎላ እንግዲህ 46 ቁጥር ነው። አንድ ፍየል የሚባለው ነው ቤተሰብ። እስኪ ፌስታሉን አውጥተን እናሳያለን፣ በደምብ እንድታዩ ማለት ነው። ይሄን ይመስላል። እንግዲህ እንደምትመለከቱት አንድ ፍየል ይቀቅላል ያው ይባላል። እኛ ቀቅለን አልሞከርንም፣ ግን ትልቅ ነው፣ ከዛም በላይ መቀቀል ይችላል ብዬ አስባለሁ። በዚህ መልኩ አዘጋጅተንላታል ላታል ማለት ነው። በጣም ነው ይደከም 10 ሺህ ብር ማለት ነው። እንግዲህ ሌላ ቦታ ላይ እስከ 14 ሺህ ይሸጣል። ይሄ ጎላ እኛ ምንም የቃለዩነት ምንም የለውም ራሱ ነው። 10 ሺህ ብር ብቻ ማለት ነው። አንድ ሊትር በራድ እና ሁለት ሊትር በራድ ብላኛለች። የሻይ በራድ ማለት ነው። እዚህ ጋር ደግሞ ይሄው አለን በራዱ። አንድ ሊትሯ ደግሞ ይቺ ነች። ቤተሰብ እንደምትመለከቱት አንድ ሊትር በራድ 750 ብር ማለት ነው። ሁለት ሊትር በራድ ደግሞ አንድ ሺህ አንድ መቶ ብር። ቤተሰብ እንግዲህ በዚህ መልኩ ይህች አንድ ሊትሯ ነች፣ ይቺ ሁለት ሊትሯ ነች። በዚህ መልኩ አዘጋጅተንላታል ማለት ነው። በጣም የሚገራርሙ እቃዎች ናቸው። የሚቀንስ አለ፣ በነገራችን ላይ በዚህ ሙኖ ቀነስ የሚያደርጋለ። የሾርባ ማንኪያ ብላኛለች፣ እዚህ ጋር ደግሞ አሉ የሾርባ ማንኪያዎች። ይሄው እንደምትመለከቱት አንድ ደርዘን ያለችኝ፣ ደርዘኑን በ350 ብር ማለት ነው። የሾርባ ማንኪያ 12 ፍሬ ነው፣ 350 ብር። ከዛ ምንድነው ያለችኝ የሻይ ማንኪያ፣ የሻይ ማንኪያ እነዚህ ናቸው፣ 12 ፍሬ ናቸው። እነዚህም 150 ብር ማለት ነው። የሻይ ማንኪያ 150 ብር እና መፍረሻ እንግዲህ፣ ይህንን ነው አንድ ባንድ ነው ያደረግንላት ማለት ነው። እስኪ ቢላዋ ሲሞከርበት እንጂ በጣም የሚገርም ስለት ነው። አንተ እንደዚህ ስለት ነው። በዚህ መልኩ አንድ በአንድ ነው። የቡና መፍረሻ አንድ ሺህ ስምንት መቶ ብር ማለት ነው። ምንም የቀራት ነገር የለም። ሩዝ ጭልፋ አለ እዚህ ጋር ያዘዘች፣ ይሄን ያልጫ ጭልፋ አለ። ይሄን ሶስት ነው፣ ሁለት መቶ ብር ማለት ነው። ይሄኛው ደግሞ ትልቁ የወጥ ጭልፋ ደግሞ ሶስት መቶ ብር ብቻ ማለት ነው። ለምትመለከቱት የፈንድሻ ሰሃን ይችነች። የፈንድሻ ሳህን እች ነች። አያት እችን ትመስላለች። በጣም የምታምር ነች። ቤታችሁ ፈረሻችሁ ምናምን መጠቀም ትችላላችሁ ማለት ነው። እቺ 500 ብር ነች። በርሚል አዛኛለች። እንደገና እዚህ ጋር በርሚላችን 350 ሊትር ነው። በጣም የሚገርም ነው። ውሃ ምናምን አትቸገሩ ማለት ነው። የተለያዩ ፕሮግራሞችን ብታደርጉ ውሃ ሞልታችሁ በዚህ መጠቀም ትችላላችሁ። 320 ሊትር 2900 ብር ብቻ ማለት ነው። በሰብ እንግዲህ የእንጀራ ቁርጥ ማያጇ እች የእንጀራ ቁርጥ አያት እች ነች። በጣም ደግሞ እቺ ካለራ በጣም ደስ ትላለች። ቤተሰብ እች የእንጀራ ቁርጥ እንት መሰላችሁ 300 ብር ብቻ ማለት ነው። እናት መፍጫ ብላኛለች። እናት መፍጫችን ይህንን ይመስላል። ይሄ እናት መፍጫ እንደ ሌላው አይደለም። ተቀያሪ አሉት እቃዎች ማለት ነው። ምላጩ ቢሰበር ምናምን አለው ሌላ እቃ ማለት ሌላ ምላጭ አለው። ምላጩ ቢበላሽባችሁ ይሄው መላጫም አለው። እዚህ ጋር ማጽጃችንም አለ። ይሄ ተቀያሪ ነገር ነው። ይሄ አንዳንዱ እናት መፍጫ ተቀያሪ የለውም ማለት ነው። ቢበላሽ ይሄ ምላጩ ነው። ይሄን ይመስላል እናት መፍጫ። በዚህ መልኩ እንትን ብለን ላታል ማለት ነው። እቺ ደግሞ ቀለል ላሉ ነገሮች መፍጫ ነች። በጣም ደስ የምትል ነች ማለት ነው። ቤተሰብ 2350 ብር ማለት ነው። አል ለሚቀንስ ከዛ በታች ግን ደግሞ ይሄ መላጩ ቢበላሹ ምናምን የሚቀያየር ነገር ስላለው የራሱ ማቴሪያል አለው። እነዚህ ሽከረከሩ ቢበላሹ የተሟላለው ማለት ነው። ሁለት ሊትር ፌርሙዝ ብላኛለች። በኦሪጂናሉ ሁለት ሊትር ፌርሙዝ ቁጭ ባላትሉኝ ምን ይደግም ደከመኝ እኮ። ኧረ ቤተሰብ ተው እዘኑልኝ። ሁለት ሊትር ፌርሙዝ ብላኛለች። እንግዲህ በዚህ መልኩ አንድ ነው ያዘዘችኝ፣ አንድ ሁለት ሌትር፣ አንድ ደግሞ በብረቱን ነው። ይሄነ እንደምትመለከቱት 2400 ብር ብቻ ማለት ነው። አንድ ሊትሯ ደግሞ ይቺ ነች፣ አያት አንድ ሊትሯ ይቺ ነች። እንደምትመለከታት ያው ያው ደከም ብሎ ሰለ ነበር ይሄ ይመስላል። አንድ ሊትር ፌርሙዝ ምን ያክል ልዩነት የላቸውም። 2200 ብር፣ 2200 ብር ማለት ነው አንድ ሊትር ፌርሙዝ። በጣም አሪፍ አሪፍ የሆኑ እቃ ናቸው። ከለሮቹም በጣም የሚገራረሙ ናቸው ማለት ነው። ሰርቪስ ሶስት ሴሪ ብላኛለች የሻይ ማለት ነው። እዚህ ከለር ያደረግንላት ይሄ ይሄ ሶስት ሴሪ ነው። ይሄ ደግሞ ትልቁ ማለት ነው። ሶስት ሴሪ ሰርቪስ 900 ብር ማለት ነው። እንደምትመለከቱት 900 ብር ሶስት ሰርቪስ ሴሪ። ቢላዋ ብላኛለች አራት የኖርማል እንትን የሚሉ ማለት ነው። ኦሪጅናል ኦሪጅናል የሆኑ ቢላዎች ናቸው። እንደምትመለከቱት እዚህ ጋር አሉ ማለት ነው ይሄ አራት ቢላዋ ብላኛለች። የኖርማሉ ይሄኛው ቢለዋ አለ ያን ያክል ኦሪጅናል ጥራቱም ያን ያክል ስላል አይደለም። እንደምትመለከቱት አራት ቢላዋ ብላኛለች። አንድ ቢላዋ አንድ ቢላዋ በ300 ብር ማለት ነው። የውጭው ቢላዋ ነው። አንድ ቢላዋ በ300 ብር፣ አጠቃላይ 1200 ብር ማለት ነው። እንደምትመለከቱት የስጋ ነው የሚገርም የስጋ መክተፊያ ነው ማለት ነው። ይሄን ስንት መሰላችሁ? የስጋ መክተፊያ ቢላዋ 600 ብር ብቻ ማለት ነው። ትልቅ ነው ይሄ፣ በጣም ይለያል። ደርዘን ነው ይሄንን የሚያደረግላት የሻይ ብርጭቆ በዚህ አስመርጠናታል። እንግዲህ እንደምትመለከቱት እስኪ ላውጣና ላሳያችሁ። ያው ቪዲዮ ላይክ እያደረጋችሁ ተመልከቱት። አያችሁ የሚገራርሙ እቃዎች ናቸው ማለት ነው። የሻይ ብርጭቆ እንግዲህ ደርዘን ነው ሁለት፣ ይኸው አንድ ደርዘን አንዱ 6 አንዱ 6 ነው የሚይዘው ደርዘን ያደረግኩላት ማለት ነው። አንድ ደርዘን በ1200 ብር ማለት ነው። ቤተሰብ ከዛ የስኳር መያዣ ነው የቀረን እዚህ ጋር ደግሞ የስኳር መያዣችን እችን ትመስላለች በጣም ደስ የምትል ነች ማለት ነው ያ አለ አይዋት ባለ እንዴ ደስ እንደምትል በጣም ውበት አላት የስኳር መያዣችን እንግዲህ ሁለት መቶ ብር ብቻ ነው ማለት ነው የፈጀችው ነገር ደግሞ ያልነገርኳችሁ ዋናው ዋና ዋናው ማለት ነው በጣም ከዚህ ሁሉ አሪፍ የሚባለው እቃ መጥበሻው ነው ሴራሚክ መጥበሻን ያደረግንላት ሶስት ሴሪ ነው። በጣም የሚገርም አቅም አጥሮኛል፣ እውነት ለመናገር መጥበሻችን ሶስት ሴሪን ያደረግንላት አስመርጠናት ነበረ። ኖርማል መጥበሻዎች አሉ፣ እነዛኞቹ መጥበሻውን እዩት፣ በአላህ እንዴት እንደሚያምር ተመልከቱት፣ ተመልከቱት። በቃ ይሄ የመበላሸት ምናምን ምንም እንትን የለውም። አይው ሶስት ሴሪ መጥበሻ አዘጋጅተንላታል ማለት ነው። ይሄን ሶስቱን እንግዲህ እንደምትመለከቱት ኖርማል እንደዛኛው መጥበሻ አይደለም። ያው ታቁታላችሁ፣ ውጭ ያላችሁ አላችሁ የምታቁታላችሁ ማለት ነው። ይሄን ሶስቱን አምስት ሺህ ብር ብቻ ማለት ነው። እንደምትመለከቱት አምስት ሺህ ብር ነው። በጣም ጥርት ያለ እቃ ነው ማለት ነው። ስጋ ብጠብሱበት ምን ብትሉበት ኪታብ ጋግሩበት መሆን የሚችል ነው። ምንም የሚበላሸው ነገር የለም እንግዲህ 5000 ብር ብቻ የፈጀው እሺ። ፌርሜሎ አለን እዚህ ጋር ፌርሜሎ፣ ፌርሜሎ እንደምትመለከቱት ፌርሜሎዋችን አለ ትልቁ ፌርሜሎ ነው እንግዲህ ፌርሜሎ አምስት መቶ ብር ነው። ይሄ ፌርሜሎ የተገዛው ከሸክላው ይሄን ይሻላል ብላ ስላስመረጠች ነው ይሄንን ያደረኩላት ማለት ነው እንግዲህ ጭልፋ ደግሞ አለ እዚህ ጋር ጭልፋ፣ የጎላው ጭልፋ እዩት እስኪ። እኔ ጋር አሁን እንዴት ነው? አልሄደብኝም። እዚህ ጋር ነው፣ እኔ ነው ሽፍን የሚያደርገኛ። በጣም ትልቅ ይሄ የሆነ ጭልፋ ነው። እንደዚህ ምንድን ነው የሚባለው? ምትር ነው የሚባለው። ስጋ ምናም እንደዚህ ሲባል እንደዚህ አውጥታችሁ ለሰርግ ቤት ሆነ ለድግስ መሆን የሚችል ጭልፋ ነው ማለት ነው። 1300 ብር ነው እንግዲህ ይሄን ጭልፋ። ከዚህ ወረድ የሚል አለ እስከ 1000 እስከ 900 የሚሸጥ ይሄን 1300 ብር ማለት ነው የገዛንላት እንግዲህ የፓስታ ማጥለያ ደግሞ በጎማም አለ በጎማም አለ። የፓስታ ማጥለያ እኛ ደግሞ ይቺን ያደርግላት፣ በጣም ሀሪፍ ነች። ያኛው ያን ያክል ተመራጭ አይደለም፣ ሴትም ስናማክር ያው ባለሙያም ስናማክር ያን ያክል ተመራጭ አይደለምና ይቺን አደርግላታል። ግማሽ ነች፣ ከፍ የሚል አለ ከዚህ። መካከለኛዋ ነች እቺ ማለት ነው። 700 ብር ብቻ ነችን ያደረግነው። እንግዲህ በተጨማሪ ደግሞ የቡና መውቀጫ አዛናለች እዚህ ጋር የሚገርም የቡና መውቀጫ ነው ይሄው ይሄው እስከነ ብረቱ ይሄን ይመስላል። ስንት ይመስላችኋል? አሁን ይሄ መርጬ ነው ዙር የገዛሁት አንድ ቦታ ብቻ አልጠየኩም እና ይሄ እራሱ ብረቱ እንደዚህ ሆኖ የሚሸጣለ አጭር፣ ይሄ ረዝም ነው ብረቱ እስከዚህ አካባቢ የሚሸጣለ ይሄን እንግዲህ ስምንት መቶ ብር ነው የፈጀው ማለት ነው። ይህችን ሰማንያ ብር እሳት መጫሪያዋል ይህችን ደግሞ ሰማንያ ብር ማለት ነው። ሁለቱን ሰማንያ ሰማንያ ብር ገዝተንላታል እንግዲህ ቤተሰቦች እንግዲህ እዚህ ጋር ያልሰራሁላችሁ ነገር አለ። በጣም ወሳኙን ነገር ማለት ነው። ጥቃቅኑን እነ መቆንጠጫን እነ መጫሪያን ሰርች ይሄን ሳልሰራ በጣም የሚገርም ነው። ብሩ ራሱ ይለያያል። ይሄን ተደራራቢ ሳህን እንግዲህ ራሷ ናት በዚህ ሁሉ ሊብላ ከለር መርጣ የላከችልኝ ማለት ነው። ይሄው በጣም የሚገርም ነው። የወጥ ሳህን 4300 ብር ማለት ነው። እንግዲህ የታዘዝነው ዕቃ እና ቤተሰብ እንግዲህ ደግሞ እዚህ ጋር ሞረድና ማማሳያዎቻችን አሉ። ሞረዱ በጣም ትልቁ ነው። ይሄ የውጭ ነው ማለት ነው። ኖርማል ሞረድ አላሁን ያገር ውስጥ ይሄን የሚገርም ሞረድ ነው ማለት ነው። ይሄን ነው ሞረድ እንግዲህ ዘጠኝ መቶ ብር ብቻ ማለት ነው። ሞረድ ዘጠኝ መቶ ብር እዚህ ጋር ደግሞ ሳ እንትን ማማሳያዎቹ ብዙ ብዙ አይነት ናቸው ያሉት ማማሳያዎቻችን ናቸው። ሽግ ብሎ ነው አምስቱ የሚመጡት ማለት ነው። በተለያዩ አማራጮች መቶ ሀምሳ ብር ብቻ እነዚህ አምስቱ መቶ ሀምሳ ብር በሹካማ አለ በተለያየ ለሹሮ ምንም አለው ማለት ነው። ይሄንን ይመስላል ሙሉ በሙሉ በጣም የሚገራርሙ እቃዎች ናቸው። ከዚህ ጀምሮ ከሁሉም ከሁሉም ፌርሙዝን ብትሉ የሚገራርም ነው። አጠቃላይ እንግዲህ ሰባ ሰባት ሺ አራት መቶ ስልሳ ብር የፈጀው የቤት እቃ እንግዲህ ይሄንን ይመስላል ማለት ነው። አንድ በአንድ አስረክብ ያለሁኝ። ስለዚህ እጅግ አድርጌ አመሰግናለሁ ማለት ነው። እንግዲህ በሌላ ትዕዛዝ ደግሞ እንገናኛለን ተስፋ አደርጋለሁ። የተለያዩ ትዕዛዞችን ማዘዝ የምትፈልጉ ሰዎች ካላችሁ 09243032200 እንደዚሁም ደግሞ 09273032334 አናግሩን ማለት ነው። በየትኛው ቦታ እናደርስላችኋል። የቤት ዕቃ መጅሊስ፣ እንደዚሁ ፈርሻዎችን፣ እንደዚሁም የባህል አልባሳት የተለያዩ ትዕዛዞችን የምታዙን ካላችሁ እኔም አለፋፊ ማለች አናግሩን ማለት ነው። እንወዳችኋለን።